አረንጓዴ ሐሳቦች፣ አረንጓዴ ሐሳቦች። ኑ ወደ ተፈጥሮ እንጓዝ። ጉብታው ላይ ከባለ ሀገሩ ጋር በማራኪ ተፈጥሮ ውስጥ አረንጓዴ ጨዋታን እንጫወት። አረንጓዴ ሐሳቦች። ሥነ ፍጥረትን፣ የዱር ሕይወትን፣ የተፈጥሮን ምስጢርን እንመረምራለን ተፈጥሯዊ ኗኗርን እናጤናለን። ሰው፣ ስፍራና ትርጉም ያላቸው አረንጓዴ ሐሳቦችን እናውጋለን። አረንጓዴ ሐሳቦች ከሰለሞን ወርቁ ጋር አረንጓዴ ሐሳቦች መኸርና ወፎች መኸር አይደል? ያውም የመኸር መባቻው ጥቅምት። ከከፍታ አልወረድም፣ ዛሬም ደጋ ላይ እንቆያለን። በዚህ ወቅት የኢትዮጵያ ተራሮች ከየትኛውም ጊዜ በላቀ መልኩ ውብ ይሆናሉ። የሰሜንና ባሌ፣ የአቡነ ዮሴፍ፣ መንዝ ጓሳ፣ የቦረና ሳይንት፣ የጋሞና አርሲ በጠቅላላው ከ3000 ሜትር ከፍታ ከባህር ጠለል በላይ የሚገኙ የኢትዮጵያ ተራሮች እጅግ ውብ የሆነ ገጽታን ይላበሳሉ። ወቅቱ የአበባና እሸት በመሆኑ ወፎች ለመራባት ይመርጡታል። አመቱን ሙሉ ከምናውቃቸው የወፍ ዝርያዎች ውጪ ወቅት ጠብቀው ወደ ኢትዮጵያ የሚመጡ በርካታ ዝርያዎች በመኖራቸው መኸር ወፎችን ለመመልከት ትክክለኛው ጊዜ ይመስለኛል። በተራራ ላይ ከከተሞች ትላልቅ አጥቢ የዱር እንስሳት ውስጥ ከውርጩና ቁሩ ከገደላማና ተዳፋት ስፍራ ጋር የተስማማ የአኗኗር ስልት ሲቃኙ የምታገኟቸው፣ ከዚያ መኖሪያቸው ውጭ በሌላ በየትኛውም የዓለም ክፍል አይገኙም። ዋሊያ፣ የደጋ አጋዘን፣ የሚኒሊክ ድኩላ፣ ቀይ ቀበሮ፣ ጭላዳ ዝንጀሮ፣ የባሌ ጦጣ፣ የሀበሻ ጥንቸል፣ ትልቁ ፍልፈል ሀገራቸው ኢትዮጵያ ናት። ደጋው የኢትዮጵያ ስፍራ፣ እነዚህ ለሌላው ዓለም ብርቅ የሆኑ የዱር እንስሳት በእነዚህ ስፍራዎች ከሚመለከቷቸው አድቢ የዱር እንስሳት መካከል ጥቂቶቹ ናቸው። እንደ አጥቢ እንስሳት ሁሉ በኢትዮጵያ ብቻ ከሚገኙ ወፎች ውስጥ ለአብዛኛዎቹ መዳረሻቸው ደጋ ነው። የሚያማምር ቀለማት ያላቸው፣ ዝማሪያቸው የሚማርክ ድንቅ እንቅስቃሴ የሚከውኑ ወፎች ትመለከታላችሁ። ወፎች ዝማሪያቸውና የጥሪ ድምፃቸው ለጆሮ ግቡ ነው። የደጋ ወፎች ዝማሪ ግን የምር ልዩ ነው። ካበሻ ድመት መሳይ ወፍ እስከ ቅልጥም ሰባሪ ድረስ ሁሉም ዜበኛ ናቸው። ወፎች ሲዘምሩ ሰማይ ደማስ መስሎ ሐሴት ገባ ልቤ በውበት ተኩሎ እንዲል ዮሐንስ አድማሱ ወፎች በተጠለቅለቅ ከሚለው ግጥሙ ውስጥ የመጨረሻ ስንኝ የተወሰደ ነው። ጭራ ጭራ የምታድረ ጭራ ልቅማ የምታድረ ደጋ ከወጣችሁ አይቀር ለማለት ሳይሆን በዚህ ወቅት ጉዞ እያደረጋችሁ ከሆነ በመዳረሻችሁ ሁሉ ትኩረታችሁን ከሚስቡ ነገሮች ጋር መታየታችሁ አይቀር። የትም ቦታ ብትገኙ፣ ከቀያችሁ እስከ ዱር ድረስ ከምታገኟቸው ትኩረት ሳቢ ፍጥረታት መካከል ደግሞ ወፎች ቀዳሚዎቹ ናቸው። ወፎች የትም ይገኛሉ። እናንተ ያላችሁበት ስፍራ ሁሉ ደጋው የኢትዮጵያ ክፍል ደግሞ ከሁሉም በላቀ የበርካታ ወፎች መዳረሻ እንደመሆኑ መዳረሻችሁ ወደዚያ ከሆነ ወፎችን በመመልከት ትዝናናላችሁ ብዬ አስባለሁ። የወፎች ማራኪ ቀለማት፣ ውብ ዝማሬ፣ ድንቅ እንቅስቃሴና የሥርዓተ ምህዳራዊ ቁርኝት ለጉዟችሁ ትርጉም ከሚሰጡ ጉዳዮች ውስጥ ቀዳሚዎቹ ናቸው። በእርግጥም ነገሮችን መመልከት ማስተዋልና እርጋታ ይፈልጋል። ወፎችን መመልከት ደግሞ የበለጠ እርጋታ ይሻል። በእንቅስቃሴያችሁ ወቅት ለነገሮች ሁሉ ትኩረትን እንድትሰጡ ጥሞና እንድትለማመዱ የስሜት ሕዋሳቶቻችሁ ሁሉ በንቃት ተፈጥሮን ለመረዳት ስል እንዲሆኑ ይረዳል። ወፎችን የመመልከት ተግባር በአጠቃላይ የተመስጦና አስተውሎት ልምምድ በር ከፋች መንገድ ይመስለኛል። በምክንያት እርጋታን ለመለማመዳችን ደግሞ ከተፈጥሮ ጋር የሚኖርን ቆኝት ህይወታዊ ያደርገዋል ይህም ታዲያ ለቀለም ለዜማ ለንድፍ ወይም ቅርጽ ለእንቅስቃሴ የሚኖረንን ትርጉም የላቀ ያደርገዋል ታይም መጽሔት ኖቬምበር 14 2022 በአእምሮ ጤና አምድ ባስነበበው ጥናት ወፎችን መመልከት ለሰው ልጅ የላቀ የስነ አእምሮ ጤና የአካል ብቃት መዳበር እና ማህበራዊ ግንኙነትን ለማጠናከር እንደሚረዳ ያትታል ጽሁፉ ስሎ በርዲንግ the art and science of enjoying the birds in your own backyard የሚለውን መጽሐፉ አብነት ያነሳል። ደራሲው ጆን ስትራትማን እንዲህ ይላል። ደጅ ተቀምጦ ወፎችን ማዳመጥ ዝማሪያቸውን መረዳት መቻል ፍጹም ሰላማዊ ሁነት ነው። ለእኔ ስለ ወፎች የሚሰማኝ ልዩ ነገር መብረርና ያርቀው መሄድ መቻላቸው ነው። እዚህ የግድ መቆየት ላይኖርባቸው ይችል ይሆናል። ነገር ግን እኛ ባለንበት ቦታ መገኘትን መርጠዋል። እንደ ሁኔታውም ጥለውን ሊበሩ ይችላሉ። ይላል ጆን ስትራትማን። በእኔ አረዳድ የዚህ አባባል አንድምታ ወፎችን መመልከት የሚያስገኘውን ጥሞናና ወደ ራሴ መመልከት እድል ነው። ከዚያም ሲያልፍ ነፃነትን፣ ምርጫን እና ደግሞ ከተፈጥሮ ጋር የመወዳጀትን ምስጢር ያስተውላል። ወፎችን መመልከት በሁሉም የዕድሜ ክልል ለሚገኙ ሰዎች አዝናኝ እንደሚሆን እገምታለሁ። በተለይም ደግሞ ለልጆች ወፎችን የመመልከት ልምድ አስደሳች ተግባር ነው። ልጆች በዚህ ልምድ ውስጥ ትዕግስትን፣ ለነገሮች ትኩረት ማድረግንና በጥልቀት የመርመር ችሎታን እንዲያዳብሩ ይረዳቸዋል። በተለይም ጊዜያቸውን በትምህርት ቤት፣ በቤት ውስጥ እና መጫወቻ ቦታዎች የሚያሳልፉ ልጆች በሳምንቱ የተወሰነ ሰዓትን ከተፈጥሮ ጋር ለማመድ እድል እንዲያገኙ ማድረግ እጅግ ጠቃሚ እንደሚሆን የኮርኔል ዩኒቨርሲቲ የወፍ ትምህርት ክፍል ያስረዳል። ወፎችን መመልከት ለመለማመድ ርቀን መጓዝ አይጠበቅብንም። በቅርቡ ከመኖሪያችን ሳንርቅ መመልከት እንችላለን። ደግሞ አዲስ አበባ ለዚህ ተመራጩ ስፍራ ነው። አዲስ አበባ በኢትዮጵያ ከሚገኙ የብርቅዬ ወፍ መዳረሻዎች ውስጥ አንዱ ነው። ያው ደጋ ይደለ አዲስ አበባ። አዲስ አበባ ውስጥ በቀላሉ ወፎችን መመልከት ይችላሉ። ያውም ኢትዮጵያ ውስጥ ብቻ የሚገኙ ዝርያዎችን ብሔራዊ አካባቢ ትንሽ ጊዜ ወስዳችሁ ብትዘዋወሩ በአንገቷ ዙሪያ ደማቅ ነጭ ኮሌታ ያላት ማራኪዎች ይመለከታሉ። ይህች ወፍ ባለነጭ ኮሌታ አድርገው ትባላለች፣ በኢትዮጵያ ውስጥ ብቻ የምትገኝ ዝርያ ናት። ከአካባቢያችሁ ብዙም ሳትርቆ ወይም ደግሞ በመሀል ከተማ ወፎችን ማየትና መመልከት ማድነቅና መዝናናት ትችላላችሁ ማለት ነው። ከዚች ባለነጭ ኮሌታር እርግብ በተጨማሪ በአዲስ አበባ እና ዙሪያዋ እየተንቀሳቀሳችው ስድስት ገደማ የሚሆኑ ብርቅዬ ወፎችንና በርካታ ማራኪ ቀለማት ያላቸውና ዝማሪያ የሚያሰሙ ወፎችን መመልከት ትችላላችሁ። አዲስ አበባ ውስጥ በተለይም ጊዮን ሆቴል አካባቢ፣ ሁለቱም ቤተመንግስቶች፣ አዲስ አበባ ዩኒቨርሲቲ፣ እንጦጦ ጉለሌ የእጽዋት ማዕከልና የወንዝ ዳርቻዎች ብትንቀሳቀሱ በርካታ ድንቅ የሆኑ የወፍ ዝርያዎችን መመልከት ትችላላችሁ። ወፎቹን መመልከትና ማድረግ የተለየ የተሰጠውና እውቀት አይጠይቅም። በአቅምንም ጭምር ይህን ለማድረግ የስነ አዋፍ ወይም የስነ ሕይወት ባለሙያ ፎቶግራፈር፣ ወይም አስጎብኝ መሆን አይጠበቅብን። ወፎችን በድምፅ መለየትና ስነ ባህሪ መመርመር ስማቸውንም ማወቅ ግዴታ አይደለም። እስከ አዝናናን ድረስ መመልከትና ማድረግ ብቻውን በቂ ይመስለኛል። ከተቻለ ደግሞ ወፎችን መለየት መቻል፣ ፎቶ ማነሳትና ባህሪያቸውን ማጥናት ተጨማሪ ሙያን ከመደረብ ባሻገር እምብዛም ያልተስዋለ ዘርፍ በመሆኑ በሀገራችን ካሉ ጥቂት ባለሙያዎች መካከል አንዱ ለመሆን ያስችላል። የበርድ ላይፍ ዳታ ዞን መረጃ እንደሚያሳየው በኢትዮጵያ የሚገኙ የወፍ ዝርያዎች እስከ 822 ገደማ ይደርሳሉ። 665 የሚሆኑት ቤብስ የሚኖሩ ሲሆን ቀሪዎቹ 157 የሚደርሱ ደግሞ በውሃማ ስፍራዎች ይኖራሉ። እስከ 13 የሚሆኑ የባህር ወፍ ዝርያዎችም መዳረሻ ናት። ኢትዮጵያ ካሏት ዝርያዎች በተጨማሪ 273 ተሰዳጅ የወፍ ዝርያዎች በየአመቱ ይጎበኛታል። በነገራችን ላይ እነዚህ ተሰዳጅ የወፍ ዝርያዎች ወደ ኢትዮጵያ የሚደርሱት በየአመቱ በዚህ ወቅት ነው። ሩፎች እንዴት ከተፈጥሮ ጋር የሰመረ ግንኙነት ቢኖራቸው ይሆን? ይህንን ጊዜ ጠብቀ መምጣታቸው አይገርምም። ወልዶ ማሳደጎን ብዙ ሰው ቢያውቅበት ያፎን ማን ይሰጣል የጁሲ ርቅበት ያፎን ማን ከኢትዮጵያ ውጭ በሌላ በማንኛው ስፍራ የማይገኙ ዝርያዎች በኢትዮጵያ ይገኛሉ። 38 በዓለም ላይ ስጋት የተጋረጠባቸው የወፍ ዝርያዎች መዳረሻም ናት ኢትዮጵያ። ካሉን ጠቅላላ ዝርያዎች ውስጥ 5% የሚሆኑት በተለያየ ደረጃ የመጥፋት ስጋት ተጋርጦባቸዋል ማለት ነው። ከ38ቱ ውስጥ 6 የሚሆኑት የጥንባንሳ ዝርያዎች ሲሆኑ አራቱ ከፍተኛ የመጥፋት አደጋ የተጋረጠባቸው በሚለው ፈርጅ ስር ሲገኙ ሁለቱ ደግሞ የመጥፋት አደጋ የተጋረጠባቸው በሚለው ፈርጅ ስር ተቀምጠዋል። በነገራችን ላይ በጥም ባንሳ ዙሪያ ሌላ ጊዜ በሰፊው እንመለሳለን። ወፎች በኢትዮጵያ ባህል ውስጥ ከፍተኛ ስፍራ እንዳላቸው ከተረቶቻችን፣ ከኪነ ጥበብ ውጤቶች፣ የሥነ ጽሑፍ ሥራዎቻችን በስፋት ማስተዋል እንችላለን። በነፃነት፣ በሰላም፣ ፍቅር፣ ጥበብና ምስጢር ውክልና ተሰጥቷቸው እናገኛለን። አንዳንዴ ደግሞ ውክልናቸው ከመጥፎ ዕድል ጋርም ይወዳጃል። ለምሳሌ ጉጉቱን በዚህ ውክልና ስናገኘው፣ በምሽት በቤት አካባቢ ጉጉት ሲጮህ ከተሰማ እንደ መጥፎ ዕጣ አመላካች ተደርጎ ይወሰዳል። የሆነ ሆኖ ለወፎች ምልከታና ጥናት ተፈጥሯዊ ቁርኝት ያለን እንጂ ጉዳዩ አዲስ ሀሳብና እንቅስቃሴ አለመሆኑን በዚህ መረዳት እንችላለን ማለት ነው። ስለሆነም በዚህ መነሻ በድምፅ ብቻ የምናውቃት ወፍ ለአብነት ትሆነኝ ዘንድ ልጥቀስና ልውጣ። በአዲስ አበባ አንዳንድ ሰፈሮች ድምጿ ጫጫታ ካልዋጠው ማለት ነው። አዳምጣችኋት እንደምታውቁ ገምታለሁ። ይቺ ወፍ ዘቢደሮ ትባላለች። በጣም ትንሽ፣ በቀላሉ የማትታዩ ወፍ ናት። በደጋ የኢትዮጵያ ክፍል ብቻ ትገኛለች። በደጋ አካባቢ የሚኖሩ ሰዎች የዝማሬዋን ትርጉም የት ውዬ የት ልደር የሚል አሳዛኝ አንድምታ ይሰጡታል። ሰዎች ቤቷን አፍርሰውባት ማደር ያጣች ወፍ ማለት ነው። ቀድማ ጎጆ ወጣ ጎጆ